ተተቆጥረ ነው የመዳም ቅመም ላላላላ ማይፋ ኪዳ እና እዚህ ስሟቸው እንዶ ያለ መቶ ወር ያላውጥተው አበሻ ምግብ ቤት ሄደው ለራሳቸው አንድ በየ አይነት መብላት የማይችሉ እንደ እስር ቤት በማዳም ቤት ሀያ አራት ሰዓት ቁጭ ብለው አየር የማያገኙ ሴቶች እስቲ ይሁ ስሙ ሚሉትንማ ወለን ያው ሳምንት ሙሉ እኛ የምናውቀው እሁድ እንደሆነ ነው። ለመዳን ቅመሞች ግን ቅዳሜ ቢሆን ደግሞ በጣም ምርጥ ነበረ። ነገር ግን አሁን ሁሉም ሰው የሚያውቀው እሁድ ነው። ግን እኛ ደግሞ ቅዳሜ መተን ማለት ነው። ለእሁድ ነው ያስፈቀድነው። ነገር ግን ቅዳሜ መተን ደግሞ ቅዳሜ እናምሽ፣ ራሱ እሁድ ትምህርትም ስለሌለ እረፍት ነበረ። ነገር ግን አሁን እሁድ ደግሞ ማምሸት ራሱ አንችልም፣ ምክንያቱም ሰኞ ትምህርት፣ ስራ። ቪዲዮን ከወደዳችሁት፣ ላይክ፣ ለሌሎች ሊደርስ ከፈለጋችሁ ሸር በማድረግ ቤተሰብ ይሁኑ ፈንታዬ ጉንደሬዋ ዛሬ እንግዲህ ባብርሽና በሩታ መጥቻለሁ፣ ማለት ነው እሱም ጉድ ያስ ባለ የመዳም ቅመሞችን ያጠናጠና እርስ ነው ዥ የመጣሁት ማለት ነው። እንግዲህ የመዳም ቅመሞች ቲክቶክ ላይ በጣም ሲወበሩ ሲወበሩ ሰምቼ በጣም ነበረ እጅጉን ያዘንኩት ማለት ነው። እውነት ለመናገር እንደዚህ የምታደርጉት ሴቶች ማለት ነው ልክ ዘላለማችሁን ከመዳን ቤት ነአም እያላችሁ ኑሮ ብላለች። መሲ ብርጅስቶ ነካን እኮ ነው፣ አንዳንዴ እኮ አስተናገር ወድ አይደለም ነአም እያላችሁ ኑሮ ማለት ነው። ዘላለማችሁን ከሰው ኩሽን አትወጡ። እና እንግዲህ ዛሬ የመጣሁበት ማለት ምንድን ነው፣ እኔ ግርርም ትሉኛላችሁ። አብዛኛውን አረብ ሀገራት ያለን እንዴት እንደምንሰራ እናውቃለን ሁላችንም ማለት ነው። ምክንያቱም ለእናንተ ማስረዳት አይጠበቅብኝም። ኢቭን እንኳን አሞን እንኳን ማለት ነው አንተኛም እና እንግዲህ ቲክቶክ ላይ እየሰማት አንዷ ዝፍት አረ በእናታችሁ ፎቶ ለቀቁልና ፎቶዋን ዝቅዝቅ አድርገን እስኪ እንስራኛም ማለት ነው። ምንድን ነው እንዲህ እና እንግዲህ አብርሽ እና ሩታ በሰሞን ዱባይ እንደገቡ ሁላችንም እናውቃለን ማለት ነው። ምንድ ነው ስትል የነበረ ሰርጉ እሁድ ነው ምናምን ብሎ ሲል፣ አይ እሁድማ እንዴት ይሆናል? ምክንያቱም እኛ ረፍት የምንሆነው ቅዳሜ ዕለት ነው። ስለዚህ ቅዳሜ ዕለት ረፍት እንሆንና ከዛ ምንድ ነው ቅዳሜ ረፍት ስለምንሆን እንመጣለን፣ መተን እናመሻለን፣ ምናምን ልጆቻችን ትምህርት ቤት ስለሚሄዱ ምናምን እያለች ጭራሽኑ የአፏን እየከፈተች እና ደግሞ ብር ተዋጥቷል አሉ እናንተ 260 ሺህ ብር ተዋጥቷል አሉ 260 ድረሀም የዱባይ እና ተዋጥቶ ምናምን ነገር ለአብርሽ ታርክ የመዲም ቅመሞች እያሸረገዱ ነው አሉ እናንተ። አሽቃባጮች፣ እናንተ ወረኛዎች፣ እንደው ፈጣሪ እኔ ግርም ትሉኛላችሁ። ብራችሁን ተወጡ ተወጡ ተወጡ እና ልክ ነገ ጧት ስትታመሙ በቃ ታመናር ብር አዋጡልን የፈረደበት ቲክቶክ አለ መውጣት ማለቀቅስ እኔ የምለው ግን ማለት ነው የምን ብጠሉኝም ጥሉኝ ስትፈልጉ ኤክስ ክስ አርጋችሁ ስደቡኝ እናንተ አሽቃባጭ ሁላ ማለት ነው እነዚህ ልጆች ምን አተው ነው አንቺ እኮ መዳም ኩሽና ሁሌ ትነሻለች ኩሽና ነው መቀመጫሽ መበያሽ መጠጣሽ እነሱ ግን አንዴ ዱባይ አንዴ ኢትዮጵያ አለምን እየዞሩ እናንተ ወሬኛ አሽቃባጮች ሁላ ማለት ነው እናንተ ወሬኛዎች አሽቃባጭ አለምን እየዞሮ አንቺ ኩሽና ተቀምጠሽ ምና ባሽ ስለሆነሽ ነው ብር የምታወጪው ማለት ነው። ማና ባሽ ሲጀምር ቢደላሽ እኮ ችግር የለውም፣ ቢመችሽ ችግር የለውም፣ ብታወጭ። ነገር ግን ከራሴው ጀምሮ ምን እንደምንሰራ ስለምናቅ እናንተ ዝፍጦች፣ የምር በጣም እንታስጠልም በጣም በጣም በጣም። ከምሬ ነው የምላችሁ ነው። እኔ ከእናንተ ጋር ሀገር ሴት ተብዬ መሰደቤ በጣም እናደዳለሁ። የሆነ ቲክቶክ ላይ እና እንደገና ደግሞ ፋንታዬ የምትባለው ልጅ አምታቸው አንዷማ ስታወራ እንዴት እንደምትዘጋኝ እኔ አላዳምኩትም ጨረሸ ማለት ነው ዝግት አደረኩት ቶሎ ብዬ ማለት ነው ምክንያቱም ግርም የሚሉኛል ይሄኔ እኮ እንደዚህ ያለሽ አፏን የምትከፍተው እኮ ወታ ማለት ነው እናቷ አባቷ እኮ ገጠር ስንት ነገር የሚበሉ ተአተው መሬት ላይ እየተኙ እኮ ነው እሷ ግን እዚህ አፏን ስትከፍት ትውላለች የምር በጣም ተናደርኩኝ እነዚህ ልጆች ዩቲብ ስንት ብር እንደሚከፍላቸው ታውቃላችሁ አይደለ ኢቨን እንኳን እኛ ብንደውልላቸው ማርያምን ሼር አድርጉልን ብንላቸው ራሱ ሼር አያደርጉልንም። እስበሳቸው ታዋቂዎች ናቸው፣ እነሱ የሚጠቃቀሙት እንጂ ታናናሽ ዩቲዩበርን ዘወር ብለው አያዩትም። ግን እናንተ የምታሸረግዱት ነገር እኔ ያልገባኝ ነገር ያልገባኝ ነገር እናንተ የምታሸረግዱት እናንተ አሽቃባጭ ወሬኞች ማለት እናንተ ሳይመቻችሁ፣ እንዴት እንዴት እንዴት፣ የምር በጣም ነው የምታስጠሉት። በጣም በዚህ ልክ እንዴት የሰው ልጅ ወርዷል በዚህ ልክ እኔ እኮ ኑሮን እኮ ችግር የለም ቢኖረ ደስ ብሎን እኛ ብንሰራ ማለት ነው። ግን እዚህ የመዳም ጩኸት አለ፣ የመጥረጊያ ጩኸት አለ። የመጥረጊያ ጩኸት አሰቃይቶናል ብላለች አንዷ እኮ ነው። ይሄ ጅማ የሚባለው መጥረጊያ ሲገዛ ውይ፣ እዚህ ራሱ አረብ ሀገር አሰቃይቶኛል ወይም ደግሞ ጭራሽ ደግሞ ሀገር የገዝተህ ታሰቃየኛለህ ምናምን ስትል እና እኔ ትዝ አለችኝ ማለት ነው። ምን ልላችሁ ፈልጌ ነው እኛ እዚህ የሰው ሽንት ቤታ አፈርድቻችን እየበላን ኢቨን የምር እኔ ስራ እንዴት ነው እግዚአብሔር ሁሉም ሰው እንደኔ መስሎ ነው የሚታየኝ። የእኛ ቤታውን በጣም ትልቅ ነው። አቧራ ይመጣል። አቧራ ሲመጣ ማለት ነው ቤቱ አይታያችሁም? ቤቱ የቆየ ነው እንዳለ መስኮታቸው ምናምን ዘመናዊ አይደለም እንዳለ፣ ግጥም በጣም ነው ግጥም። ቤቱ አይታያችሁም ብታይ፣ እሱን ብቻ ነው መፈጋ ከፎቅ እስከ ታች። ከዛ ምግብ እኔ ምሰራ፣ ከዛ ግቢው ራሱ አንስ ነው የሚያቅል። የሚያመጣው ኬስ እንዳትጠይቁኝ፣ የሀገር ኬስ ኬስ እና እንደዚህ እየፈገግ እኔ ብቻ አላውቅም። እንዴት እጃችሁ እንደሚታዘዝላችሁ እንደዚህ ላልሆነ ነገር ለምታደርጉት ለወንድ የምትሰጡት ሴቶች እጃችሁ እንዴት እንደሚታዘዝ እኔ ግራ ነው ግብት የሚያደርግኝ እውነቴ ነው ምላችሁ። እኔ ራሴን እያመሰግንኩኝ አይደለም ግን አይደለም። ለይወት ይበር እኔ ለገንዛ ለህብዞች ራሱ ብር አልሰጥም። ሰርተው ብል ነሱ ማለት ነው። ምክንያቱም እዚህ ጋር ነገ ጠዋት እኔ በወድቅ ምንድን ነው የሚለው የአረብ ሀገር ሴት የአረብ ሀገር ሴት እኮ ዜሮ ዜሮ ናት፣ የአረብ ሀገር ሴት ሀምሳ ሀምሳ ናት እየተባልን እየተሰደብን። እኔማ እንደዚህ የማደርግበት አንዳችም ነገር የለም። ግን በጣም ነው የሚታሳዝኑ። በጣም በጣም በጣም በዚህ ልክ ማለት ነው። ጭራሽ ነው እሷ ሆነች። ሰርግ ደሞ ማለት ቀን ቆራጩ ነው አለ እኮ እዛ ሴት ትብሎ ቀን እነሱ ናቸው ሲቆርጡ የነበረ፣ በዚህን ቀን ይሁን በዚህን ቀን ምክንያቱም እኛ ትምህርት ቤት እንትን ስለምንል ስለማይመቸን ምናምን ምናምን ምናምን እያለች አፏን እየከፈተች ማለት ነው። አይ መግማት መግማመት አሉ ማማዝናሽ፣ እውነታቸው ኮ ማማዝናሽ፣ የሚያወሩት ሁሉ ትክክል፣ የሚናገሩት ሁሉ ትክክል። የምር በጣም የተግባባችሁ፣ በጣም በዚህ ልክ መዋረድ ምንድን ነው እናንተ? መረተው ተዋደቡ የምር ተዋደቡ አረቦችኛ ብዙ ጊዜ ስንቀመጥባቸው እኛ እንዴት እንደሚሰለቹ እንዴት እንደሚናገሩ እናንተ ታውቃላችሁ ነገር ግን እንደዛ የሆነ ራሱ ብር እንዴት እንደማናጠራቅ ብራችን እንዴት ሴብ እንደማናደርግ በጣም ነው እኔ ምን በጣም ነበር ቪዲዮ ምናምን ነበር ተቆራርጦ የደረሰኝ ነገር ግን ያው ስራ ነኝ ቪዲዮ ለመስራት ራሱ አልተመቸኝም ማለት ነው ሐሙስ ነበረ በጣም ስራ ይበዛል ሐሙስ ሐሙስ እኛ ጋር ምናምን ለዛ ለዛ ተደራርቦ ስራ ምንም ነገር መስራት አልቻልኩም ከዛማ ሰማዋለውማ ፌስቡክም ተለቋል። በነገራችን ላይ ቅመሞችማ እየተግማሙላችኋለሁ ቅመሞች ብራቸውን ጉድ ጉድ ጉድ ጉድ በጣም ነው የምታሳዝኑት። የምር እንደዚህ በዚህ ልክ ምጃጃል እንደዚህ ምን ይሉታል አሁን እናንተ፣ ኧረ ተዋድቡ። ቆይ መቼ ነው የምታድቡት እናንተ? በዚህ ልክ መጨመላለቅ እንደዚህ ጭምልቅ ለግለግለ ቃላችሁት። ስለዚህ እኛ ከእናንተ ጋር የአረብ ሀገር ሴት እየተባለ ምንሰደብ ምንም በተመለከተ ነው እናንተ ስንት አሉ እኮ ምርጥ ምርጥ ጨዋ ጨዋዎች አንገታቸውን ደፍተው ሰርተው የሚሄዱ ግን እናንተ ግን በቃ በጣም ተጨመላለቃችሁ፣ በዚህ ልክ ተዋረዳችሁ። የምር እና እንደ ጻኑላችሁ አሉ። ለማንኛውም ውድ ቤተሰቦች እንግዲህ እኔ ያልካልኩ ይበቃኛል ማለት ነው። በተረፈ ሰላማችሁ ብዙ ትርፍርፍ ይበልልኝ እና በጣም ነው ያዘንኩት ማለት ነው። በጣም በጣም በጣም ነው ያዘንኩት። እና ማንኛውም እንግዲህ መልካም መዋጮ ብለናለን። ምንያልማቻናላችን ሼር አድርጉ ስንላችሁ ሼር አታደርጉ ያደረጉ ለነሱ ግንብር ለማዋጣት ሏችሁ ጎበዞች ናቸው። እናንተ እኛን አንድ አንድ ላይ የማታደርጉ ምንድን ነው ህይዋን። አሁን ለማንኛውም ትላላችሁ። ለማንኛውም ሰላማችሁ ብዙ ትይበልልኝ። ወሬ አላብዛባችሁም። እናንተ መቼ ትሰማላችሁ እናንተ።